ዘቤስት ኢንቨስትመንት ዛት ካን ሜክ ኢዝ ዩኒቨርሰልፍ ይለናል ዋረን ቡፈት። ይህ ማለት ትልቁ ወይም ምርጡ ኢንቨስት ማድረግ ያለብህ ራስህ ላይ ነው። ራስህ ላይ ኢንቨስት የምታደርገው እንዴት አድርገህ ነው? መጽሐፍ ማንበብ አንዱ መንገድ ነው። መጽሐፍ ማንበብ የሚጠቅም በተለያዩ ዘርፎች ያሉት የተጻፉት መጽሐፎች በማንበብ በህይወት አፕላይ በማድረግ ህይወትን መቀየር ትችላለህ። ቢያንስ አንድ ሰው ስኬታማ የሆነ በመጽሐፍ የሰላሳ ዓመት ሀያ አስር ዓመት ኤክስፐርየንሱ ሼር በማድረግ ህይወትህን ላይ ኢምፓክት እንዳለው ከተረዳህ በኋላ አፕላይ በማድረግ ህይወትን መቀየር ይችላል። ከባለፈው ቪዲዮ ቀጥሎ አሁን የሚቀርብላችሁ ወይም ሪኮመንድ የሚያደርገው አምስት ምርጥ መጽሐፎች በትምህርት፣ በፋይናንሻል፣ በማይንድሴት፣ በባህሪ የሚቀይሩ አምስት ምርጥ መጽሐፎች ሪኮመንድ አድርጋችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ጀምሩ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ኮመንት ላይ ስለ እኔ የምትፈልጉትን ለማገዝ ጻፍልኝ። ይሄ ኢንስፓየር ቃል ነው። የእናንተ ልብ አዋቂ የመጀመሪያ መጽሐፍ እንዴት ስፒሪቹዋል ላይፋችሁ መቀየር እንደምትችሉ ያስረዳችኋል። ይህ መጽሐፍ ዘ ፓወር ኦፍ ናው ይባላል። የዚህን መጽሐፍ ደራሲ ኢካርቲ ቶሌ ይባላል። የዚህን መጽሐፍ ዋና ሀሳቡ አሁን ብቻ በመኖር ህይወታችሁን፣ ሰላማችሁን፣ ፍቅራችሁን ማግኘት ትችላላችሁ ይለናል። የመጀመሪያው መንገድ ህይወትህና ደስተኛ የምትሆንበት መንገድ አሁን ብቻ በመኖር ነው ይለናል ሰዎች ስቃይ የሚያገኙት በእነዚህ ሁለት ምክንያቶች ናቸው ይለናል። የመጀመሪያው በባለፈው ማንነት መጸጸትና መኖር ነው ይለናል። ሁለተኛው በጭንቅላታችን ያለን ኢጎ ወይም ትምክህት ይባላል። እነዚህ ሁለት ምክንያቶች በአንድ ቁልፍ ብቻ ሊፈቱ ይችላሉ ይለናል። ቁልፍ ሊሆን የሚችል ሀሳብህን አዌር ወይም ሀሳብህን ማወቅ ነው ይለናል። ኤልዛቤት ግልበርት ምን ትላለች መስላችሁ? አንተ የስሜትህ ባሪያ ነህ፣ ስሜትህ የሐሳብህ ባሪያ ነው ትለናለች። ስለዚህ ማንኛውም ስፕሪቹዋል ላይፍ፣ ማንኛውም ስሜትህ ሐሳብህ የመነጨ ነው። ስለዚህ ሐሳብህን ብቻ በመቆጣጠር ስሜትህን መቆጣጠር ትችላለህ ትለናለች ወይም የዚህ መጽሐፍ ሀሳቡ እንደዛ ነው። ስለዚህ ይህ መጽሐፍ ኮምፕሊትሊ ስፕሪቹዋል ላይፋችሁ መቀየር ይችላል። ነገር ግን ስፕሪቹዋል ላይፋችሁ የሚቀየር በነዚህ ሁለት ምክንያቶች ናቸው። አንደኛው ይህን መጽሐፍ በማንበብ ሁለተኛው አፕላይ በማድረግ። ስለዚህ ይህ መጽሐፍ ሪኮመንድ አድርጋችኋለሁ በጣም ጠቃሚ ስለሆነ አጎቡት። ሁለተኛው መጽሐፍ እንዴት ትልቅ ሀሳብ እንደምናስብ ያስረዳናል። ይህ መጽሐፍ ዘ the magic of thinking big ይባላል። ይህ የዚህ መጽሐፍ ደራሲ ዶክተር ዴቪድ ሽዋርትስ ይባላል። የዚህ መጽሐፍ ዋና ሀሳቡ እንዴት ትልቅ ሀሳብ እንደምናስብ ያስረዳናል። ስኬታማ ሰዎች ምን ይላሉ? አንተ ስኬታማ የምትሆነው ትልቅ በመስራት ሳይሆን ትልቅ በማሰብ ነው ይለናል። ይህ መጽሐፍ በዚህ አባባል የተደረከ ነው። ይህ መጽሐፍ የሚያስተምረን እንዴት ትልቅ ሀሳብ እንደምናስብና እንዴት ስኬታማ እንደምንሆን ያስረዳናል። ይህ መጽሐፍ የተለያዩ መንገዶች እንዴት ስኬታማ እንደምንሆን ይጠቅሳል። ለምሳሌ ጎል አስቀምጥ ይለናል። ጎል አስቀምጥ ማለት አላማህን አስቀምጥ። አላማህን ማለት የምትፈልገው የምታሳካው ነገ ማስቀመጥ አለብህ ይለናል። አንተ ሶፍትዌር ኢንጂነር ሁን፣ ኮምፒውተር ሳይንስ ተማር፣ ቪዲዮ ኤዲተር ተማር፣ ግራፊክ ዲዛይነር ተማር፣ ሞቲቬሽናል ስፒከር ሁን። ማንኛውም ጎል ማስቀመጥ አለብህ ምክንያቱም አንተ ወዴት እንደምትሄድ ያስረዳሃል። ጎል ጎል ማስቀመጥ የሚጠቅምህ አንተ ወዴት እየሄድ እንደሆነ ያስረዳሃል። ሁለተኛው ኢንቫይሮንመንት አጽዳ። ኢንቫይሮንመንት አጽዳ ማለት ላንተ የሚያግዙ ሰዎች ላንተ የሚደግፉ ሰዎች መሙላት አለብህ። አንተ የሚጠሉህን ከአንተ ጋር የሚውሉ ከሆኑ አንተ ስኬታ ማትሆኑ ይላል ጂም ሮን። ምን ይላል you are the average of five people ይለናል። እነዚህ አምስት ሰዎች መምረጥ አለብህ ማለት ነው። ሶስተኛ ኮንሲስተንት አክሽን ወይም ወጥነት ያለው ተግባር ማድረግ አለብህ። ዴይሊ የምታደርጋቸው ድርጊቶች አንተ ህይወትህን ይወስንልሃል ማለት ነው። ስለዚህ አንተ ኮንሲስተንት አክሽን ያስፈልጋል። አራተኛው ዲሲፕሊን ሁን ወይም ራስህን ግዛ። ስሚትህ ለአንተ የሚደዳ እንዳይሆን አድርገው ይለናል። ስለዚህ እነዚህ ብቻ በማድረግ ህይወትህን ማሳካት ይችላል። የተለያዩ መንገዶች አሉ። ስለዚህ አቦውና ተረዳቸው። ይህ መጽሐፍ በጣም ጠቃሚ ስለመሆኑ አንተ እንዴት ትልቅ ሀሳብ እንደምታስብ ያስረዳችኋል። ሪኮመንድ አድርጋችኋለሁ። ሶስተኛው መጽሐፍ ሪኮመንድ የማደርግላችሁ ዘ ሰቨን ሀቢት ኦፍ ሃይሊ ኢፌክቲቭ ፒፕል ነው። እነዚህ ሰባት ባህሪያዎች ወይም ልማዶች የስኬታማ ሰዎችን እንዴት መውሰድ እና በህይወታችሁ አፕላይ እንደምታደርጉ ያስረዳችኋል። የዚህን መጽሐፍ ደራሲ ስቴፈን ኮቪ ይባላል። የዚህን ሀሳብ ምንድነው፣ ካራክተሪስቲኮች ራሳችሁ ላይ መገንባት አለባችሁ። የራሳችሁ የሆነ ካራክተር መውሰድ አለባችሁ። እነዚህ ካራክተሮች እንዴት ስኬታማ እንደምትሆኑ ራሳችሁ ላይ ማወቅ አለባችሁ፣ መገንዘብ አለባችሁ። ካራክተር የሚፈጠሩ በልማድ ነው። ልማድ እንዴት መገንባት እንደምትችሉ በአቶሚክ ሀቢት መጽሐፍ አለባችሁ ያን ሪኮማንድ አድርጋቸዋለሁ ባለፈው ቪዲዮ። ስለዚህ ልማድን ከገነባህ በኋላ ካራክተር ይመጣል። ካራክተርን ከገነባህ በኋላ ብቃትን ይመጣል። ስለዚህ አንተ ካራክተር የራስን ካራክተር ካወቅ ካደረከው ስኬታማ ትሆናለህ ማለት ነው። የዚህን መጽሐፍ ሀሳቡ እነዚህ ሰባት ሀቢቶች ካራክተሮች ማወቅ አለብህ፣ በሕይወት ኢምፓክት ማድረግ አለብህ ይለናል። ይሄን መጽሐፍ ሪኮመንድ አድርግላችኋለሁ። ይህ መጽሐፍ ከነዚህ አራት መጽሐፎች በጣም ለየት ይላል። ምክንያቱም ይህ መጽሐፍ ስለ ፋይናንሻል ፍሪደም እውቀታችን የሚያሰፋ መጽሐፍ ነው። ይህ መጽሐፍ ሪች ዳድ ፑር ዳድ ይባላል፣ በሮበርት ኪዮሳኪ የተጻፈ መጽሐፍ ነው። ይህ መጽሐፍ የገንዘብ እውቀታችን ማሳደግ እንደምንችል ያስረዳናል። ይህ መጽሐፍ ሲጻፍ ሁለት አባቶች አሉን እያለ የተጻፈ መጽሐፍ ነው። አንደኛው አባቴ ድሃ ሲሆን ሁለተኛው አባቴ ሀብታም ነው ይለናል። ስለዚህ በነዚህ ሁለት አባቶች መካከል እኔ የቀሰንኩትና ያገኘሁት ዕውቀት ነው እዚህ ሼር የማደርግላችሁ ይላል። ስለዚህ ይህን መጽሐፍ ስለ ገንዘብ እውቀታችን እንዴት እንደምናሳድግና እንዴት እንደምንረዳ ያስረዳናል። ስለዚህ የመጀመሪያው ምዕራፍ ወይም የዚህን መጽሐፍ ምዕራፍ ምን ይላል? አንተ ለገንዘብ እንዳትሰራ ገንዘብ ለራስ መስራት አለብህ ይላል። ይህ ማለት አንድ ገንዘብ አንተ ለገንዘብ ስትል እንዳታሳድደው ወይም ለገንዘብ ስትል ምንም ነገር መስዋዕት መክፈል የለብህም ነገር ግን ገንዘብ ለራስ እንዲመጣ ማድረግ አለብህ፣ ወይም እንደ ማግኔት ለገንዘብ መሳብ አለብህ ይለናል። ስለዚህ እነዚህ ስድስት ምዕራፎች ወይም የዚህ መጽሐፍ ስድስት ምዕራፎች እንዴት ገንዘብ ሜክ እንደምናደርግ እንዴት ገንዘብ ኪፕ እንደምናደርግ ያስረዳናል። ምርጡ አባባል ወይም ከዚህን መጽሐፍ ትምህርት የወሰድኩት አንድ ነገር አለ። ይህ ማለት it is not how much you make a money but it is how much you keep። ይህ ማለት ምን ያህል ገንዘብ እንደሰራ አይደለም፣ ምን ያህል የቆጠብክ ነው ነገሩ። ለምሳሌ አንተ ገቢህን ከወጪ በላይ ከሆንክ አንተ ጥሩ ገቢ አለህ ይላል። ስለዚህ የዚህን መጽሐፍ ሪኮማንድ አድርጋቸዋለሁ። ስፔሻሊ ቢዝነስ ላይ ያላችሁ ሰዎች እንዴት ቢዝነሳችሁን ማሳደግ እንደምትችሉ ያስረዳቸዋል። ይህ መጽሐፍ በጣም ጠቃሚ ከመሆኑ ባለፈ ይህ መጽሐፍ አስገራሚና ብዙ ሰዎች እይታቸው ቀይረዋል። አምስተኛውና የመጨረሻው መጽሐፍ ሪኮመንድ የማደርግላችው ዘ ማይንድ ሴት የሚል መጽሐፍ ነው ወይም ዘ ኒው ሳይኮሎጂ ኦፍ ሰክሰስ የሚል እዚህን መጽሐፍ ደራሲት የሆነች ካሮል ድዌክ ትባላለች ዋና ሀሳቧ እኛ በየትኛው ክፋል ማይንድ ሴት እንደምንገኝ ታስረዳናለች ይሄ ማለት ሁለት አይነት ማይንድ ሴት እንዳለን ታስረዳናለች ይሄ ማለት ግሮዝ ማይንድ ሴት ያላቸው ሰዎችና ፊክስድ ማይንድ ሴት ያላቸው ሰዎች ማለት ነው። ግሮዝ ማይንድ ሴት ያላቸው ሰዎች በነርቸር ያምናሉ፣ በመማር ያምናሉ፣ በማደግ ያምናሉ። ላይክ ግሮዝ ምን ማለት ነው? ማደግ ማለት ነው አይደል? ስለዚህ መማር ይፈልጋሉ፣ መማር ይወዳሉ። አንድ ነገር ለማሳደግ ፍላጎት አላቸው። ማንም ነገር በጥረት የሚመጣ ነው ብሎ ያምናሉ። እነዚህ ጻዋዎች አላቸው። እናንተ በግሮዝ ማይንድ ሴት መሆን አለባችሁ ትለናለች። የፊክስድ ማይንድ ሴት መማር አይፈልግም። ይሄ በታለንት የሚያምን ሰው ነው በታለንት የሚያምን ሰው ነው ማለት ፈጣሪ የሰጠኝ ጸጋ በቃ እሱ ብቻ ይበቃኛል የሚል ሰው ነው፣ በጥረት የማያምን ሰው ማለት ነው። ይሄ ፊክስድ ማይንድሴት ያለው ሰው ጸባይ በጣም አስቸጋሪ ነው። ስለዚህ እናንተ መቀየር ያለባችሁ ወይም መምረጥ ያለባችሁ የግሮዝ ማይንድሴት ካራክተሪስቲክ እና ጸባዮች መውሰድ አለባቸው። ምክንያቱም ግሮዝ ማይንድሴታችሁ ለሰክሰስ ወይም ለስኬት ያደርሳችኋል ማለት ነው። ማይንድሴታችሁ እያደረጋችሁ ፕሮግራም ማድረግ አለባቸው ማለት ነው። ማይንድሴታችሁ ፕሮግራም ስታደርጉት ግሮዝ ማይንድሴት እንደሚያምን ሰው ነው ማደግ አለባቸው። ለምሳሌ አንድ ሰው አንድ ነገር በመማር ማወቅ ትችላለህ፣ በመማር ማደግ ትችላለህ የሚልህ ሰው የግሮዝ ማይንድሴት አባል ነው ማለት ነው። የፊክስድ ማይንድሴት ሰው ጸባይ ማለት ደግሞ አንድ ነገር በቃ በታለንት ፈጣሪ የሚሰጠን ነገር በቃ በታለንት ላይክ ሜሲ እንደምንለው ማለት ነው። አሁን ሜሲ እንደ ታለንት ወይም የፊክስድ ማይንድሴት ጸባይ እንደወሰደ ማለት ነው። ላይክ ሲት ደግሞ እንደ ሮናልዶ ማለት ነው፣ ክርስቲያኖ ሮናልዶ። ስለዚህ ክርስቲያኖ ሮናልዶ የግሮዝ ማይንድሴት ያለው ሰው ጸባይ ነው። በጥረት ያምናል፣ በማደግ ያምናል፣ በ ኢፈርት ላይክ በመማር ስለሚያምን ነው። ስለዚህ ግሮዝ እና ፊክስድ ማይንድሴት ይህ ነው ልዩነታቸው። መምረጥ ያለባችሁ ግሮዝ ማይንሴት ነው። ምክንያቱም የእናንተ ፓሽን ማወቅ አለባችሁ እና ግሮዝ ማይንድ ሴታችን ላይ መስራት አለባቸው። በስተ መጨረሻ መጽሐፍ ሪኮመንዴሽን ጭርሻ አለሁ። ከእነዚህ አምስት ምርጥ መጽሐፎች ከወደዳችሁት ወይም ካነበባቻት ኮመንት ላይ ጻፉልኝ። ይሄ ኢንስፓየር ቃል ነው። የእናንተ ልብ አዋቂ። በቀጣዩ ቪዲዮ እስከምንገናኝ ደና ቆዩ።